ከባድ ነው። እንዴ ዞሮ ዞሮ የአንቺ ሰዓት እስኪደርስ ድረስ አንቺ ትቀዘቅዣለሽ፣ እናት ሙቀትም አይነካሽ። ቀዝቀዘሽ ቀዝቀዘሽ፣ እናት አረ እንዳው እስቲ ማሞቂያውን ክፈት ወለኝ፣ እስቲ ትንሽ እንኳን ለሞቅ። አረ እንዳው ምንም ብትለኝ ልሞቅ አልቻልኩብ፣ ነው ብልግና ነገር ግን እናውራለሁ እናንተ እዚህ እዚህ እባላው ለምን እንዲህ አይነት ነገር እኔ እናቴ እኔ አልሄደም አለም ውስጥ ነኝ እናቴ አዎ እናቴ አዎ እኔ የተከበሩትን ቤተሰቦቼን እናቴን አላሰድብም አላሰድብም